ረጡ ይላል ውጭ ሀገር የሚሄዱ እህቶች እኮ የአረብ ሰራተኛ ናቸው ለሚሉ ማለት ነው። አሰላሙ አሌይኩም ወረህመቱላሂ በበረከቱ ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እህት ወንድሞች፣ እኔ ሰላም ነኝ አልሐምዱሊላ። ረመዷን እንዴት እያደረጋችሁ ነው? አብሽሩ ጠንክሩ። እየደከማችሁ ነው ወይስ እያደከማችሁት ነው? እናንተ ጀግኖች እያደገማችሁት መሆኑን እናውቃለን፣ ማለት ነው አብሽሩ። እንግዲህ ሊሾልክብን ነው፣ ዱዓ አድርጉ፣ ዚክር አብዙ፣ አብሽሩልኝ ማለት ነው። እና ውድ ቤተሰቦቼ፣ ውድ የፋሚሊ ቤተሰቦች፣ ሁላችሁንም ሳላመሰግን አላልፍም። ለሁሉም ለምሰጡኝ አስተያየትና ኮሜንት ከልብ ነው የማመሰግነው። እና የዛሬው ርዕሴ ደግሞ ስራን አትምረጡ በሚል ነው ማለት ነው፣ ስራን አትምረጡ ምክንያቱም ከሰራን ነገ ሌላ ቀን ነው ማለት ነው። ጠንክረን ከሰራን ነገ ሌላ ቀን ነው። በእርግጥ አሁን ላይ እንደውም ጾም ላይ ስለሆንን ይደክመናል። አብሶ ውሃል ስንጠጣል ይስማችን። በቃ ሁሉ ነገር ድካሙ ልነግራችሁ አልችልም። ታውቁታላችሁ። አብሽሩ ነገ ሌላ ቀን ነው በሚለው ያዙት ማለት ነው። እንሻላህ አሁንም ነው ግን ታወቅንበት ነው ታዲያ ዝም ብለን ሀባ አሞንበሳ እንዳንሆን ልፋት ብችት ያለ ውጤት ልፋት ብችት እንዳይሆንብን ነገ ሌላ ቀን ነው በሚል ያዙት ማለት ነው። ብዙዎቻቸው ታገር ስንመጣ ወይም ታገር በመጣን ሰአት ውጭ ሀገር የሚሄዱ ኮል አረብ ሰራተኛ ለመሆን ነው እንጂ ምናምን የሚሉ አላጋጠመችውም። በእርግጥም ሰራተኛ ነው ነው፣ ግን ኢትዮጵያ ካሉት የመንግስት ሰራተኛ እጥፍ እጥፉን የአረብ ሰራተኛ በልጣ እንደምትበላ ያውቃሉ ማለት ነው። ስለዚህ ያው የእኛ ችግር ደግሞ ምንድነው? ዋናው ነገር ያያያዝ ዘቤለንም ማለት ይቻላል። ብዙዎቻችን ከህቶች ወንድሞች እንደዚህ ለእኛ ለሚሆን ለኛ የምንለው እንትተን ለነሱ ብናደርግ ያስደስተናል ማለት ነው። ይሄ ደግሞ ከልክም ካለፈ ጥሩ እንደማ እንዳልሆነ ላስገነዝባችሁ እወዳለሁ ማለት ነው። ምክንያቱም በሰው ልጅ ላይ ብዙ ነገሮች ሊመጣ ይችላል። በዛን ጊዜ ግን አሁን ላይ እንደዚህ ለራሳችን የምንለው ነገር ካለ ወድቀንም አንወድቅም ማለት ነው። ብዙዎቻችን በጣም ስራ እንሰራለን ከምንም በላይ ስራ እንሰራለን። ለራሳችን የምንለግን ምንም ነገር የለንም። በምንታመም ሰዓት የሰው እጅ መጠበቅ ወይም ደዩ ሰው ፊት ማለምን በጣም ምን አይነት ከባድ እንደሆናቸው በሁሉም እያየን ነው ማለት ነው። ኢንሻላህ ከዚህም አላህ ይጠብቀን። ሁላችንም በዚሁ አጋጣሚ የታመሙት እህቶች አላፊያቸውን ይመልስላቸው ስራተው የተቀመጡ እህቶችም መልካሙ ስራን ለኢባዳ ላይ ሁሉ የሚመቸውን አላህ ይወፍቃቸው። ስራም ላይ ያሉት ደግሞ ስራውን አላህ ያቅለልላቸው። ኢንሻአላህ እኛ ከሰራን ወላሂ የማንደርስበት የለም ማለት ነው። ስለዚህ ውድ የፋሚሊ ቤተሰቦች የአረብ ሀገር ሴት ማለት በጣም ጀግና ቃላት የሌላት ማለት ይቻላል። ብዙዎች አሁን የመጠም ቅመሞች ይላሉ። ቅመም ብችት አይደለችም? እውነት ከተናገርን የአረብ ሀገር ሴቶች ማለት በቃ እኔ በራሴ ቃላቶች የለኝም ማለት ይቻላል ማለት ነው። ምግብ ላብስል ካለች እኮ በአንድ ጊዜ ሶስት አራቱ ምግብ አብስላ የምትጨርስ ጀግና እንቁ ሴት ነች ማለት ነው። ችግሯ ግን ችግራችን ግን የኛ ምንድነው የዋህነታችን ያጠቃናል የዋህነታችን ያጠቃናል። ስንል ለፋጡማ ለምሳሌ ከኛ በታይ ያሉ እህቶች ካሉ ወንድሞችም ካሉ ከኛ በላይም ካሉ ወይ ስደት ብለው ይመጣሉ፣ ይሄንን አድርጉልኝ ይላሉ። በዛን ጊዜ ለራሳችን አጋጥሟቸው ያውቃል ግን ለራሳችን ሻምፖ መግዣ እያጣን ለነሱ ማድረግ ምን ያህል እንደሚያስደስት ተገንዝባችሁታል አይደለ እህቶች ስለዚህ፣ ያም ደግሞ መሆን እንደሌለበት ነው። ምክንያቱም ዋና እኛ ሰላም ከሆነን እኛ ጥሩ ከሆነን እማንደርስበት የለም እማን ደርስበት ማለት ነው። ስለዚህ ለራሳችንም የሚለውን ላስገነዝባችሁ ነው ማለት ነው እና የአረብ ሀገር ሴት ማለት እኔ እንደራሴ በጣም በጣም ጀግና ሴት ማለት ነች። እውነት ከማንም የማትወዳደር ወደ ሌላት ማለት ነው። ስለዚህ አሁን ላይ ደግሞ ስራ መስራት እንዳለብንም ነው እየሰራንም ያለንም ሳይሆን እንደዚሁም ደግሞ ስራ ብዙዎቻቸው ደግሞ ብዙዎቻችን አሁን ስራ የምንመርጥ ምናምን እህቶች አሉ። በእርግጥ ከሸሪያችን ጋር የማሄድ ከሆነ ግድ መስራት የለብንም ነገር ግን ደመወዛ ሰዋል ምን ብሏል እና ምን ብለን የምንቀመጥ ሰዓታችንን የምናቃጥል እህቶች ልንኖር እንችላለን ማለት ነው። ያ ደግሞ ተገቢ እንዳልሆነ ነው። ምክንያቱም እኛ ቁጭ ባልን ሰዓት ሰዓቱ እንደሚሄድ ማለት ነው። ስለዚህ ብዙ ብዙ እህቶቻችን አይታችኋል አረብ ሀገር ሂጄ ለምን ባንድ ብር ለምን እንደው በአምስት መቶ ብቀጥር ይሻላል የሚሉ አላጋጠማችሁም? ለምሳሌ ፋሲካትብን አዳም ጣት ላይ ብላ የገባዩ ስሩ አገር አለን ብላችሁ አትምጡ ነው ያለችው። እንደዚህ ስትል እሷም እንደዚህ ስትል አትምጡ አትምጡ ማለቷ አይደለም። ሰርተን ለራሳችን ይዘን መግባት እንዳለብን ነው እሷም ያስተላለፈችው በዚህ አጋጣሚ እና እኔም ደግሞ ምንድነው የምላችሁ መስራት እንዳለብን ስራን እንደ መናቅ እንደሌለብን ነው የማስገነዝባችሁ፣ ወንዶቼ ማለት ነው። እኛ ማለት በጣም ጀግኖች ማለት ነው። ወላይ በጣም ጀግኖች ማሻላ፣ ተባረከላ። ከማንም በላይ እኛ እኔ ጀግና ነኝ ብለን እራሳችን ልናሳምን ይገባል። አሁንም ደግሞ ነን ማለት ነው። እና አይዟችሁ፣ በርቱልኛ አሁን ላይ ያው ትንሽ ድካም ሊሰማን ይችላል ፎቅ ታይ ማለቱ መንገላታቱ በቃ ሁሉ ነገር ሊጨማመርብን ይችላል። አይዟችሁ፣ አብሽሩ፣ ያልፋል ነገ ሌላ ቀን ነው በሚል ይዘ ነው ያልፋል ማለት ነው እና አብሽሩልኝ፣ ውድ የፋሚሊ ቤተሰቦች። እኔም ደግሞ ሁላቸውንም ከልብ ነው የማመሰግነው። ለምትሰጡኝ አስተያየት፣ ለምትሰጡኝ ጥሩ ጥሩ ምክር ከልብ ነው የማመሰግናችሁ ውዶቼዋ ማለት ነው። እንሻላ ተያይዘን ሁላችንም ወደፊት አብረን የምንቀጥል ያድርገን። ሁላችንም ደግሞ ስኬታማ ሆነን ስኬትን በይፋ አውጥተን በቃ ለራሳችን ቁጭ ብለን የምንኖር አላህ ያድርገን እና ሀባይቤ አይዛችሁ፣ በርቱ፣ ሊጠንክሩልኝ። እንግዲህ እኛ ማለት ጀግና ማለት እንደሆነን ታውቃላችሁ ሁላችሁ ማለት ነው። አብሽሩ እና ያው ዛሬ ብዙም ሳልተዘጋጀሁበትም እና ላበስራችሁ እንዳልጠፋ የሚለውን ነው። ይገባኛል ሁላችንም በጣም አሁን ላይ ጾም ስለሆነ ቢዚ ልንሆን እንችላለን። እና እንሻላህ ጥሩ ጥሩ ምክር ለወደፊቱ ተዘጋጀችበት እመጣለሁኝ። እና ሁላችሁንም ከልብ ነው የማመሰግነው። የእኔ እንቁዎች፣ የእኔ ጀግኖች ማለት ነው። ለእናንተ ቃለቶች የለኝም። እናንተ ማለት መብራት ማለት ነው። የአረብ ሀገር ሴት ማለት መብራት ማለት ናት። የሆነ ነገር በተከሰተ ሰዓት ደራሽ ማነች? እሷ ነች። ስለዚህ አብሽሩልኝ የኔ ወዶች። አላህ ከእናንተ ጋር ይሁን። ጾማችንን ደግሞ አላህ ሱብሃነወተአላ ይቀበለን እንሻአላህ ሶላታችንን ሁሉ ነገር አላህ ይቀበልን። በዱአ አንረሳሳ። ሀገራችንን ሰላም፣ ፍቅር፣ አንድነት ኢትዮጵያ ሰላም ሆነን ደግሞ ዋናው ነገር ደግሞ ሀገራችን ሰላም ሲሆን ነው። ሀገራችን ሰላም ከሆነ ለእኛ ሁሉ ርፈት ነው የፈለግነውን እንስራ ብንልም ያው ዋናው ነገር ሀገር ሰላም ሲሆን ነው። አላህ ሀገራችን ሰላም እያደርግልን። ውድ የፋሚሊ ቤተሰቦች በዚሁ እሰናበታችኋለሁኝ። ለነበረን ቆይታ ከልብ ከልብ ነው ማመሰግነው። ክበሩልኝ። ሁላችሁንም እወዳችኋለሁ እና አይዟችሁ እንዳደክሙብኝላለሁ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።